ቢያንስ አስረዳኝ ይታያችሁ ቅድም የሆነ ደረቅ ነግነ ይታያችሁም ነበር ቅድም ማለት ነው ነው አሰላሙ አሌይኩም ራህመቱላይ በረካቱም ሰላም ሰላም፣ እንዴት ናችሁ ደ ቤተሰቦቼ? እኔ ደህና ነኝ፣ አልሐምዱሊላህ። ወዶች ይ ዛሬም በአዲሱ ተመልሼ እመጥቻለሁ። የዛሬ ቪዲዮዬ ልክ እንደባለፈው ባለፈው ለፊታችን ማክስ ብዬ የሆነች ልጅ ሰርታ እኔ ደግሞ ራሴ ላይ ሞክሬ በጣም የወደድኩት ማለት ነው እና ዛሬም ልክ እንደሱ ለከንፈራችን አሁን ከጾምም አይደል ለከንፈራችን እየተላላጠ እየደረቀ ያው ምንም ብዙም ስለማንጠቀም ማለት ነው። ጾም ስለሆነና ለሱ መፍትሄ እንዳይደርግ እና አሁን የኔ ራሱ በጣም ደርቋል። ስለዚህ ከእናንተ ጋር ለማድረግ ነው የመጣሁት ማለት ነው። እናንተም አድርጉ ሞክሩ። በጣም ቀላል ነው፣ ቤት ውስጥ የምናገኘው። እኔ ደግሞ ቤት ውስጥ ኢትዮጵያም ሄጄም ማለት የማገኘው ነገር ነው የምሞክረው፣ ፊቴ ላይ የሚሆን ምንም ላይ ስሞክር ማለት ነው። እና ብዙ ፊታችን ላይ ደግሞ ኬሚካል ባናበዛ ጥሩ ነው ያው በብዙ ነገር ነው የምናጋልጠው ማለት ነው ኬሚካል በበዛ ቁጥር ፊታችን ላይ እና ኢትዮጵያ ስኬት ደግሞ ታቃላችን እና ፊታችን በአንዴ ነው የሚቀየር ና ኬሚካል ነገሮች አታብዙ እና ዛሬ ለከንፈራችን ነው ይዤላችሁ የመጣሁት ማለት ነው እሱ ምንድን ነው ቲማቲም እና ስኳር ቲማቲም እና ስኳር ማለት ነው እና እሱን አብረን እናደርጋለን ማለት ነው እሱ ምንድነው? እንደነገርኳችሁ ለደረቀ እንደዚህ የተላላጠ ማለት ነው እና ይሄ ቀይ ለማድረግ ምናምን ሳይሆን አሁን ይደርቃል ይላላ ጣላ ደለ ለማለስለስ አያቸው ወደ ቦታ ለመመለስ አሁን ያው እንዳልኳችሁ ጾመኛም ስለሆን በቀን ውሃ ካልጠጣን ውስጣችን ጥማት ነገሮች ረሀብ፣ ሲሆን ደግሞ ከንፈራችን ነው የሚደርቀው እና እሱ እሱ ነገር ሱ ምንድን ነው ቲማቲም እና ስኳር ነው። እኔ ስኳር በዚህ ነው ያለኝ። ስለዚህ ይህንን ቲማቲም ሁለት ቦታ እንዘለዝለዋለን እና ሁለት ቦታ እናደርገዋለን። ምክንያቱም ያስፈልገናል ማለት ነው ውሃ ስላለው ብዙዎች፣ ያኔ እንደፈለጋችሁ አሁን እንደዚህ ሁለት ቦታ ካረጋችሁ በኋላ ሰሃን ላይ ሰሃን ለትንሽዬ ሰሃን አምጥታችሁ ይህንን ውስጡ ጨምቃችሁ ከዛን ትንሽ የአንድ ሁለት ማንኪያ ስኳር አድርጋችሁ አንድ ላይ አማስላችሁ በጣታችሁ እያረጋችሁ ማድረስ ግን ግን ጊዜ ለመቆጠብ ሳህንም ለመቆጠብ ደግሞ በእንደዚህ እንደዚህ ሁለት ቦታ ታካፍሉና ሁለት ቦታ እንደዚህ ታካፍሉና ናስዋን ነው ይሄ አሁን ኬሚካል ነገር ምናምን የለውም። ከዛ ስኳር እንደዚህ ይሄ እንደዚህ አሁን ቦታ ስለሌለኝ ነው እንደዚህ ይሄ ስኳር ነው እና እንደዚህ ብቻ ከፍተም ምንም በቃ የምን የከንፈር ምናምን መግዛት ከየምን ፋርማሲ ምናምን መሄድ፣ እንደዚህ ያኘች እንዲሳረጉ እና ሱካሩን ያችሁ ቲማቲምና ሱካሩን እንደዚህ ታደርጋላችሁ። እንደውም እኔ ቲማቲም ትንሽዬ ቲማቲም ስለሌለኝ በጣም ትልቅ ነው እና እናንተ ትንሽዬ ቲማቲም ካላችሁ በትንሽዬ ቲማቲም ማድረግ ትችላላችሁ ማለት ነው። ከዛ እንደዚህ ታደርጋላችሁ እንደዚህ ካደረጋችሁ በኋላ ያው ሶፍት እንዳይረሳ፣ ያው ስለሚንጠባጠብ ከዛ ይሄንን ምንድን ነው የምታረገው ከንፈር ለማሸት እሽት። አሁን ከንፈር በጣም ደርቋል፣ ያችሁ ያችሁ እየተላላጠ ነውና፣ አሁን ይሄንን እየተላላጠውን ለማጥፋት ማለት ነው ይላ ብስሚላ ቁዙም ብላችሁ ማለት ግን ሶፍት እንዳስፈሱም

ታያችሁ ቅድም የሆነ ደረቅ እዚ አይታያችሁም? ነበር ቅድም ማለት ነው ነው ከዛ እንደዚህ አድርጋችሁ እቅ ለስለስ ሳያችሁ ከቀደሙ ጀምሮ ማለት ነው። ከቀደም አሁን ቀደም ምን ይመስል ነበር? ቀደም ምን ይመስል ነበር? አያችሁ፣ እዚህ ጋር፣ እዚህ ጋር አሁን እንደዚህ በቃ በቲማቲም እንደዚህ አድርጋችሁ ከጨረሳችሁ በኋላ ለብ ባለው ውሃ፣ በጣም ትኩስ አይደለም፣ በጣም ቀዝቃዛ አይደለም፣ በመሃል ማለት ያለው ማለት ነው። ለብ ያለው ውሃ የለ በሱ ትታጠባላችሁ ማለት ነው። እኔም ታጥቤ ተመ- እመለሳለሁ ጠብቁኝ። ይሄው ታጥቤ ተመልሻለሁ። አያችሁ ከቅድሙ ማለት ነው እዚህ ጋ እንደውም የተላላጠ ነበረ። አያችሁ እና ይሄንን ማክስ የምትጠቀሙት ቲማቲም ሱካር፣ ሌላ ተጨማሪ ነገር የለውም። እና ደግሞ ይሄንን ማክስ በሳምንት ሶስቴ ማታ ማታ ከመተኛታችን በፊት ትንሽ ደቂቃ ነው። ሀያ ደቂቃ እንኳን አይጨርስም። አስር ደቂቃ፣ አስራ አምስት ደቂቃ ያው ፈጣን ከሆናለችሁ በደንብ እንትን ካረጋችሁ ደግሞ አላርጂክ ያ ማያስማማችሁ ከሆነ በጣም ስታሽሉ ደግሞ ምታቁት ያብጣል። ስለሚያብጥ ደግሞ እንደዚህ ዓይነት ነገር ከሆነ ደግሞ ይሄ ነገር ለእናንተ አይሆንም ማለት ነው። እኔ ይስማማኛል፣ ስለሚስማማኝ ነው። ለአንዳንዶችን ላይስማማኝ ስላለና ይህንን ተጠቀቁ። በሳምንት ሶስቴ ከመተኛታችን በፊት ክፍል ከገባን በኋላ እንቺ ቲማቲም በትንሽ ሱካር አድጋችሁ ተጠቀሙ። በጣም ለውጥ አለ። የደረቀ ከንፈርን ቆዳዎችን ለማስተካከል ማለት አሁን ቀደም ምን ይመስል ነበር። እና ከጨረሳቸው በኋላ እኔ የምቀባው እንግዲህ እኔ ቫልዝኝ በጣም ነው የሚመቸኝ፣ ለከንፈሬ ለከንፈሬ ለፊት የሚን በቃ የሆነ ነገር አሁን ከንፈሬ ላይ የሆነ ትንሽ የሚያቃጥል ይሰማል። ምክንያቱም የደረቀ ቆዳ ስለተነሳ ማለት ነው። እና እናንተም እንደዚ ስትጠቀሙ ማክሱም ከዛ ከታጠባችሁ በኋላ ያው ለከንፈራቸው የሚስማማ የምታውቁ ከሆነ እኔ ባድሪ ነው የሚስማማኝ። እስካሁን ሌላ የምተስማምቶኝ አይቼው አላውቅም። እኔ ብዙ ነገርም ስለማልጠቀም በሱ ብቻ ነው የለመድኩት። ስደትም ከጀመርኩት በዚህ የጀመርኩት በቃ የሆነ ነገር ሲሆን ያጦቅራል መን ላገን እኔ እንጃ። በቃ ብርድ ጊዜም ሲሆን ምንም ሲሆን ይሄን ነው የምጠቀሙ። እኔ ፊቴ ላይ ምንም ምንትን ነገር አልጨምርም፣ ኬሚካል ነገሮች ምናምን

አሁን ጾም ስለሆነ ስራ ሊበዛ ይችላል ግን ከተራዊ በኋላ እንደዚህ አስራ ሁለት ሰዓት፣ አንድ ሰዓት፣ ሁለት ሰዓት ክፍላችን ከገባን በቃ ከተራዊ ይሄንን ማድረግ እንችላለን። ትንሽ አሁን እኔ እራሴን ቅልፍ ይዞኛል ግን ትንሽ አሸነፈ። ምክንያቱም አርፍጄ ስለምነሳ ብዬ ስለማስብ በቃ እንደዚህ እራሴን ተከካሪኪን ግዚያ ማለት እና የበቀደሙ ቪዲዮ በጣም ወዳቸዋል። በጣም ነው ማመሰግነው ስለምታበረታቱኝ። በጣም ነው ማመሰግነው አሁን አማበረታቱኝ። ላይክ ኦይ ሰብስክራይብ ማድረጋችሁን አትርሱ። አሁንም በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ። ሻለ ደግሞ ሰብስክራይብ አድርጉ። ቻው